ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች፣ የሚያዚያ 11 2017 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። አቡነ ማቲያስ መሳሪያ አስቀምጡና ሰላም እናዳቧቶ ለተቸገረው ህዝብ ስትሉ ለሰላማዊ መፍትሄ እድል ስጡ ሲሉ ጥሪ አቅርበዋል። መግለጫውን ሰሙት አላቸው። በአንድነት እንጂ በተናጠል የሚገኝ ድል የለም ሲሉ የዓለም አቀፍ የጎንደር ማህበራት አሳስበዋል። ማህበራቱ ምን አሉ የሚለውን ይዘናል። ዘመቻ አንድነት በሁሉም የአማራ ግዛቶች ሲቀጥል አገዛዙም የአየር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 አቡነ ማቲያስ መሳሪያ አስቀምጡና ሰላምና ዳቦ አጥቶ ለተቸገረው ህዝብ ስትሉ ለሰላማዊ መፍትሄ እድል ስጡ ሲሉ ጥሪ አቀረቡ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ የትንሣኤ በዓልን አስመልክቶ የእንኳን አደርሳችሁ መግለጫ ሰጥተዋል። በመግለጫቸውም እኛ ኢትዮጵያውያን ከጥንት ጀምሮ በእምነትና ስነ ምግባር እየተመራን በደልን በይቅርታ እየዘጋን እስከ ጋብቻ በሚዘልቅ ባህለ እርቅ ደምን እያደረቅን በወንድማማችነት ፍቅር ተስማምተን በሺ ለሚቆጠሩ ዘመናት እንዳልኖርን እነሆ ዛሬ ለታላቅነታችን በማይመጥን ሁኔታ መለያየትና መጣላት ብሎም እርስ በርስ መገዳደል ዕለታዊ ተግባራችን አድርገን እንገኛለን ብለዋል። አሁንም ለሁሉም ኢትዮጵያውያን ወገኖቻችን የምንማጸነው እባካችሁ እኛው ራሳችን ሸምጋይና ተሸምጋይ ሆነን ችግሮቻችንን ለመፍታት በብርቱ እንስራ፣ መፍትሄ እናምጣ። መሳሪያ አንስታችሁ እርስ በርስ በመገዳደል የምትገኙ ወገኖቻችን እባካችሁ ቆም ብላችሁ አስቡና ሰላምና ዳቧቶ ለተቸገረው ህዝባችሁ ስትሉ ሰላማዊ መፍትሄ እድል ስጡ ሲሉ ጥሪ አቅርበዋል። በሺህ ለሚቆጠሩ ዘመናት እንዳልኖርን እንሆ ዛሬ ለታላቅነታችን በማይመጥን ሁናቴ መለያየትና መጣላት ብሎም እርስ በርስ መገዳደል ዕለታዊ ተግባራችን እገ- ዕለታዊ ተግባራችን አድርገን እንገኛለን። ይህ በጣም አሳዛኝ ክስተት ነው። ይህንን ሳናስተካክል የምናከብረው በዓለ ትንሳኤም እዚህ ግባ የሚባል ደስታ ሊያስገኝልን እንደማይችል የታወቀ ነው። እየሆነ ያለው ሁሉ ማንንም አይጠቅምም። በእርቅ በይቅርታና በውይይት የማይፈታ ችግር ያለ ይመስል ይህን ያህል መጨካከን እንዴት እንደ መፍትሔ ተደርጎ ይወሰዳል? አሁንም ለሁሉም ኢትዮጵያውያን ወገኖቻችን የምንማጸነው እባካችሁ እኛ ራሳችን በራሳችን ሸምጋይ እና ተሸምጋይ ሆነን ችግራችንን ለመፍታት ችግራችንን ለመፍታት በብርቱ እንስራ፣ መፍትሄም እናምጣ። መሳሪያ አንስታችሁ እርስ በርሳችሁ በመገዳደል የምትገኙ ወገኖቻችን እባካችሁ ቆም ብላችሁ አስቡና ለሰላምና ዳቦ አጥቶ ለተቸገረው ህዝባችሁ ስትሉ ለሰላማዊ መፍትሄ እድል ስጡ። ኢትዮጵያ የምትባለው ሀገር የሁሉም ኢትዮጵያውያን መሆኗን በትክክል የሚያረጋግጥ ሰላማዊ መፍትሄ በማስቀመጥ ለአንድነቷና ለእድገቷ አጥብቃችሁ ጥረት አድርጉ። ግጭትና መለያየት የሚያጠፋን ከሚያጠፋን በቀር ምንም አይነት ጥቅም ሊሰጠን እንደማይችል ብዙ እንደማይችል ብዙ ማብራሪያ የሚያስፈልገው አይደለም። ስለሆነም ገዳዩን መሳሪያ አስቀምጡና በሃይማኖት፣ በእምነት፣ በስምምነት እና በጭንቅላት ኃይል ሰላምን አምጡ። ይህ የቤተ ክርስቲያናችን ወቅታዊ ጥሪ ነው። በመጨረሻም በልዩ ልዩ ምክንያት ከሞቀ ቤታቸው ተፈናቅለው በየአካባቢው በረሃብ አለንጋ በረሃብ አላንጋ እየተገረፉ የሚገኙት ወገኖቻችን በትንሳኤው በዓል ተጽናንተው እና ውፋይ ብለው በደስታ እንዲያሳልፉ ካለን ከፍለን በመመገብና በማልበስ እንድንደርስላቸው በእግዚአብሔር ስም አባታዊ መልእክታችንን እናስተላልፋለን። በአንድነት እንጂ በተናጠል የሚገኝ ድል የለም ሲሉ የዓለም አቀፍ የጎንደር ማህበራት ጥሪ ያቀረቡ። ማህበራቱ ለሮሃ በላኩት መግለጫቸው የአማራ የህልውና ትግል በተናጠል ሳይሆን በጋራና በአንድነት መመራት ይኖርበታል ያሉ ሲሆን የኢትዮጵያ ህዝብ በጉጉት የሚጠብቀው የፋኖ አንድነት ጉዳይ ከዛሬ ነገ እውን ይሆናል ተብሎ በሚጠበቅበት ጊዜ በትግሉ ውስጥ ባሉ አርበኞች መካከል የምንመለከተውና የምንሰማው የእርስ በርስ ግጭት ስናወግዝ ልባችን በሀዘን እየደማ ነው ብለዋል። በህልውና ተጋድሎ በተለያየ ግንባር የተዋደቁ ጀግኖቻችን ስማቸውና ተጋድሏቸው አገዛዙን የሚያንቀጠቅጠው ታጅበውና ተደብቀው ሳይሆን በግንባር ተዋግተውና እያዋጉ በፈጠሩት ታሪክ የታወቁ አርበኞቻችን አብሮ በቀበሮ ጉድጓድ በተሰለፈው በገዛ ወንድሞቻቸው በጥይት ተመተው ሲገደሉና ሲወድቁ ከመስማት የከበደ መሪር ሀዘን የለም በማለትም አስፍረዋል። የአርበኛው ሜጀር ጀኔራል ውባንታ አባተና በርካታ ስማቸውን እዚህ ያልጠቀስናቸው መስዋዕት መሆናቸው ትምህርት ሳይሆነን ዛሬ ደግሞ ሌላው ወንድማችን አርበኛ ሜጀር ጀኔራል ከፍ ያለው ደሴን መነጠቅ በቃላት የማይገለጽ ጥልቅ ሀዘን ነው ይላሉ ማህበራቱ። የጎንደር ፋኖዎችን በአንድ መጥተው ለአማራ ህልውና መሰረት እንዲሆኑ የሚደረገውን ትግል በተደጋጋሚ ለማጨናገፍ የሚደረጉ የጥፋት ሩጫዎች በአስቸኳይ መቆም አለባቸው ተብለዋል። በተጨማሪም በመንደር ተደብቆና የህልውና ትግሉን ታኮ መሪ ለመሆን ለሚደረገው የገመድ ጉተታ እድል አንሰጠው፣ የአማራ ህዝብ መሪዎች የሚላቸው በእምነት በሀቀኝነት በጽናት ለአማራ ትግል አሸናፊነት ራሳቸውን የሚሰጡ አርበኞች እንጂ አንዱም በአንዱ እያጋደሉ በምስለኔነት የቆሙትን አይደለም ሲልም አጽንኦት ሰጥቷል። የጎንደር ፋኖ አደረጃጀቶች ከዚህ ተደጋጋሚ አሳፋሪና አሳዛኝ መከራ ለአንዴም ለመጨረሻም መውጣት ምርጫ ሳይሆን ግዴታ ነው ያሉት ማህበራቱ የአርበኛ ከፍ ያለው ደሴ መስዋዕትነት ለጎንደር ፋኖ እንቅስቃሴ ወደ አንድ ለማምጣት እንደፈሰሰ ደም አስባችሁ በአስቸኳይ ወደ እርቅና ሰላም እንድትመጡ ሲሉ አሳስበዋል። ከዚህ በኋላ የየትኛውም የፋኖ አደረጃጀት በሌላው ላይ መወነጃጀል እንዲቆምና አንዱ ሌላውን የትግል አጋሩ በተንኮልና በጥላቻ መተያየት እንዲቀር የበላይ አመራሮች ኃላፊነታችሁን ከራሳችሁ ጀምሮ ለውጥ በማሳየት የያዛችሁትን ታሪካዊ ኃላፊነት እንድትወጡ ሲሉም አሳስበዋል። ከዚህ በኋላ ወንድም በወንድሙ ላይ ማመፅን ማስቆም አለባቸው የሚሉት ማህበራቱ ምርጫው ለአማራ የህልውና ትግል መሠረትና ፋና ወጊ ሆኖ መቀጠል ወይም እንደ ዘመነ መሳፍንት ወንድም ወንድሙን እየገደለ የመንደር ምስለኔ ሆኖ የሎሌልነት ስራ መስራት ከዛም ከፍ ሲል ለጨፍጫፊው ስርዓት አገልጋይ በመሆን ታላቁን የጎንደርና መላ የአማራን ህዝብ ማሳዘን ነው የሚሆነው ይላሉ። የተወሰኑ የብዙሀን መገናኛ ጣቢያዎች ችግሩ እንዳይባባስ ወደ መግባባት ሊያመጣ የሚያስችል ስራ በመስራት ኃላፊነታችሁን እየተወጣችሁ እንደሆነ በማመን የተቀደሰ ስራችሁን እንድትቀጥሉበት አደራ እንላለን ብለዋል። የአማራ የህልውና አደጋ የሆነው የብልጽግና ማህበራዊ ሚዲያ ሰራዊት በህዝባችን ላይ የጀመረውን የፕሮፓጋንዳ ጦርነት በማወቅም ሆነ ባለማወቅ ተቀብላችሁ የአማራን መከራ ለማራዘም ከሌት የ የምትደክሙት ላይ ግን ምሕረት የለንም ሲሉ አሳስበዋል። ዘመቻ አንድነት በሁሉም የአማራ ግዛቶች ሲቀጥል አገዛዙም የአየር ጥቃቱን እንደሚገፋበት ተረጋግጧል። በጎጃም እና ወሎ ቀጠናዎች በ31ኛ ቀን የዘመቻ አንድነት ብሎ ከፍተኛ ድሎች የተገኙ ሲሆን የብልጽግናው ጦርም ንጹሐንን የመጨፍጨፍ እንቅስቃሴውን አጠናክሮ ቀጥሏል። በጎጃም ስዴ ሙጃ ወረዳ በሶስት ክፍለ ጦሮች ጥምረት ታላቅ ጀብዶ የተፈጸመ ሲሆን በዚህ ታላቅና ታሪካዊ ውጊያ መብረቁ ተፈራ ብርጌድ፣ መዝገቡ ዋለሊኝ ብርጌድ፣ መዝገበ ጮቄ ብርጌድ፣ ደጋዳሞት ብርጌድ ደባይ ጮቄ ብርጌድ እና አረንዛው ጎንቻ ብርጌድ በጋራ ታምር ሰርተዋል። በመሆኑም 73 ክላሽ፣ 28 የሞርተር ቅንቡላ፣ 223 የሞርተር ሻኝ ባሩድ፣ ብሬን 2 ሶስት ስናይፐር፣ አንድ የብሬን አፈሙዝ፣ 2620 የብሬን ተተኳሽ፣ 6950 የክላሽ ተተኳሽ፣ 22 ቦምብ፣ አራት መገናኛ ና ሶስት ላፕቶፕ በቁሳቁስ ደረጃ ተገኝቷል ብለዋል። የአማራ ፋኖ በጎጃም ለሮሃ በላከው መግለጫ ከ61 በላይ የአገዛዙ ጦር ሲማረክ 103 ደግሞ ተደምስሷል። 17 እስረኛ ማስለቀቅ የተቻለ ሲሆን አንድ ብሬን ና አንድ ስናይፐር ከነተተኳሻቸው ግለሰብ ቤት ውስጥ መሽገው ከቤት እንዳሉ ተደምስሰዋል። በመቶዎች የሚቆጠር የአገዛዙ ጦርም ቁስለኛ ሆነዋል። በተመሳሳይ የአማራ ፋኖ በጎጃም ስምንተኛ በላይ ዘለቀ ክፍለ ጦር ስር የሚገኙ አባ ኮስትር ብርጌድ እና ሶማ ብርጌድ በመድፍ የታገዘ ውጊያ ሲያካሂድ መሃላቸውን ብርጌዱ አሳውቀዋል። የአገዛዙ ኃይል በዕለተ ስቅለት ምዕመናንና መነኮሳት የስግደት ፕሮግራም በሚያደርጉበት ዕለት ሚያዝያ 10 2017 ዓ ም በታላቁ ዲማ ጊዮርጊስ አዲስ ዓለም ጎተራና ወይራ ቀበሌ ላይ በሁለት መድፍ ሞርተር ዙ 23 በርካታ ኃይል ይዞ በመምጣት ጥቃት ለማድረስ ሞክሯል። ሆኖም የፋኖ ኃይሎች ባደረጉት የመልስ ምት ሳይሳካለት ቀርቷል። በዚህ ውጊያም 80 የብልጽግና ጦር ተደምስሷል፣ በርካታ መሳሪያ ተማርኳል። በሌላ መረጃ በአማራ ክልል 68 የሚደርሱ ቦታዎች ለአየር ኃይል ሪፖርት ተደርገዋል። አያሌ ቁጥር ያላቸው የመረጃና የስለላ ሰዎች ተሰማርተዋል። ከፋኖ ውስጥ ለመረጃና ለስለላ ስራ ተባባሪዎች ተመልምለዋል ሲል የመረጃ ምንጮች ለሮሃ ተናግረዋል። አየር ኃይል በቀንና በሌሊት ጥቃት ለመፈጸም ሲል መሬት ላይ ከተሰማሩ የመረጃ ሰዎች ጋር በየሰዓቱ መረጃ ልውውጥ ላይ መሆኑን ተነግሯል። ህዝብ ከፍተኛ ጥንቃቄ በማድረግ ራሱን ከድሮን እና ከአየር ጥቃት እንዲጠብቅ የጥንቃቄ መልእክቶች ተግባራዊ እንዲደረጉም ብለዋል የመረጃ ምንጮቹ። ይበእንዲህ እንዳለ የአማራ ፋኖ በወለው ቤተ አማራ ንጉስ ሚካኤል ኮር አማራ ሳይንት መቅደላ ክፍለ ጦር ያገዛዙ ጦር በቀበሮ ሜዳ፣ ጉዲት ተራራ እና ወጀድ መገንጠያ በሚባሉ ቦታዎች ላይ ተመቷል። ጋዜጠኞቼ ታስረውብኛል ያለው አዲስ ስታንዳርድ የተባለው ሚዲያ ንብረቶቹ በፖሊስ መወሰዳቸውን ገለጸ። ፖሊስ የአዲስ ስታንዳርድ ጋዜጠኞችን ለእስር መዳረጉንና የኤሌክትሮኒክስ ንብረቶችን መውሰዱን በተመለከተ የተሰጠ መግለጫ በሚል የወጣው የሚዲያው ማብራሪያ በመንግስት ተፈጽሟል የተባለውን ጥቃት አውግዘዋል። በእስር ላይ የነበሩ የተቋማችን ሰራተኞች ምሽት ላይ ከተለቀቁ በኋላ ንብረቶቻችሁ ከማክሰኞ ሚያዝያ 14 2017 ዓ ም በኋላ ሊመለሱላችሁ ይችሉ ይሆናል ተብለናል ሲል መግለጫው አክሏል። ተቋማችን አዲስ ስታንዳርድ ሚዲያ በግልጽ ለህዝብ ማሳወቅ የሚፈልገው የተቋማችን ዋነኛ የዲጂታል መገልገያችን ምንም አይነት ጥቃት እንዳይደርስበት በአስተማማኝ ሁኔታ እንዲገኝ ያደረግን መሆኑን ነው ሲል ሚዲያው አስፍሯል። ነገር ግን ከዚህ ውጭ ፖሊስ ባካሄደው ብርበራ በግዳጅ ከተወሰዱብን የኤሌክትሮኒክስ እቃዎች በተለይም ከስልኮቹና ኮምፒውተሮቹ በተናጠል የሚላኩ ማንኛቸውን መልዕክቶች፣ ኢሜሎች እንዲሁም ግንኙነቶች ተቋማችንን እንዲሁም ሰራተኞቻችንን የማያክሉ ናቸው ሲል እወቁልኝ ብለዋል። አዲስ ስታንዳርድ በተቋማችን ላይ ፖሊስ ብርበራ ካካሄደ በኋላ ባሉት ጊዜያት እነዚህን ኮምፒውተሮችና ስልኮች የሚገኙት በጸጥታ ኃይሎቹ እጅ ሲሆን በእነዚህ ኮምፒውተሮችና ስልኮች ምን እየተከናወነባቸው እንደሆነ የተረጋገጠ ነገር መግለጽ አንችልም ብለዋል። ሆን ተብሎ በፋሲካ ዋዜማ እንዲህ አይነት ድርጊት በተቋማችን ላይ የተፈጸመው አፋጣኝ ምላሽ እንዳንሰጥና ሰራተኞቻችን ግራ እንዲጋቡ ለማድረግ መሆኑን መረዳት አያዳግትም ሲልም መግለጫው ጠቅሰዋል። ሚዲያው በዚህ አጋጣሚ ህጋዊና ሰላማዊ የሆነ አካሄድን አሟጠው በመጠቀም የሰራተኞቻችን ደህንነትና የኤሌክትሮኒክስ ንብረቶቻችን ያለምንም ጥቃት መመለስ ለማረጋገጥ እንሰራለን ሲልም መግለጫ አውጥቷል። ይህ በእንዲህ እንዳለ ትናንት መታሰራቸው በስፋት የተዘገበላቸው የአቶ ለማ መገርሳ ወንድም አቶ ደረጀ መገርሳን ጨምሮ ሌሎች ዘመዶቻቸው ከእስር መለቀቃቸውን የዜናው ምንጭ ጀዋር መሐመድ ገልጸዋል። ለማ ወደ ፖለቲካው ሊመለስ ይችላል በሚል እየተወራ ያለውን ተከትሎ እንዳይመለስ ለማስፈራራት ቤተሰቦቹን በማሰር መልእክት ለማስተላለፍ እንደተሞከረ የሚናገረው ጀዋር የቤተሰቡ መለቀቅ ጥሩ መሆኑን በመግለጽ ይህ ገና ምንም ያልተናገረን ሰው ድምፅን ቀድሞ ዝም ለማሰኘት የሚደረግ ግልጽ የማስፈራራትና የማፈን ሙከራ ከፍርሃት የተነሳ የሚደረግ በመሆኑ እንዳይደገም በጽኑ መወገዝ አለበት ሲል አስተያየቱን ሰጥቷል። ይህ መረጃ እስከተጠናከረበት ጊዜ ድረስ በጉዳዩ ላይ አሳሪዎቹ ነሽ መልስ አዲሳ የሰጡት አስተያየት የለም።